ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን። ዛሬ እስኪ በአንድ ቪዲዮ ነው የመጣሁኝ። እኒመምር ምናሉ በዩቲዩብ ላይ መቁጠሪያ የሚቀጠቅጡ በመቁጠሪያ ራሳቸውን የሚቀጠቅጡ ስርዓተ ቤተ ክርስቲያን አይደለም እህት አብያተ ክርስቲያናትም እንደዚህ የላቸውም ብለው እንደገና የማቴዎስ ወንጌል ላይ ያለውንም ይህ ወገን ያለ ጾምና ያለ ጸሎት አይወጣም የሚል ጥቅስ ጠቅሰዋል። በመጀመሪያ ይህ ጥቅስ እስኪ ለምሳሌ እንዲህ ልበላችሁና መቁጠሪያ አባቶቻችን ያስተማሩን እንድናውቅ ያደረጉን እኮ እኛ እጅጉን ስለተጠቀምንበት ነው እንጂ በመጀመሪያ እዚያ ቤተ ክርስቲያን ላይ ያሉ እህት ወንድሞቼ እኔ ይቅርታ አድርጉልኝና እነሱ የሚሉትን ይዘን የምንከተል እየቆራረጥን በቪዲዮ የምንለቅ ሰዎች አለን። በመጀመሪያ እስኪ ጥቅሙንና ጉዳቱን በመጀመሪያ እንየው እስኪ በመጀመሪያ እንየው ነው። በሁለተኛ ደረጃ ቀጥሎ አንድ ቪዲዮ ስለ መቁጠሪያ ምን ያክል እንደ ተጠቀሙ እዚያው የቤተ ክርስቲያን አገልጋይ የሆነ የቤተ ክህነት አገልጋይ የሆነ እንኳን ራሱ ያንን ቪዲዮ አብሬ እለቅላችኋለሁ። ከዛ ውጭ ግን አሁን እንደዚህ የሚለው የሚሉ እዚህ በፊት አይታችሁ ከሆነ በጣም ብዙ ነገር ተናግረዋል። ምንም ያልተናገሩት ነገር የለም። በቲክቶክ እየወጡ በዩቲዩብ እየወጡ ብዙ ነገር አባቶቻችን በጠላታችን ዲያብሎስ ላይ እንድንነቃ ያደረጉ አባቶቻችንን ተሳድበዋል፣ ተሳልቀዋል፣ ጠንቋይ ብለዋል። አሁን ደግሞ እንደገና ደግሞ መቁጠሪያ የሥርዓት ቤተክርስቲያን አይደለም እህት አብያተ ክርስቲያናት ነው። እስኪ ለምሳሌ አሁን ግብጽ በቀን ሁለቴ ነው የሚቀደሰው። ልብ አድርጉልኝ እንግዲህ በቀን ሁለቴ ጠዋትና ማታ። እሺ፣ ለምን ታዲያ የእኛ ቤተክርስቲያን ለምን ይህን አታደርግም? ለምንድን ነው ሁለት የማትቀድሱ ሰዎች? እንደገና ለምሳሌ ሌላ የትም ዓለም ላይ ለምሳሌ አሁን በግብጽም ብትሉ ጽላት ወይም ታቦት የለም፣ ጽላት ወይም ታቦት የለም። እሺ ለምን ታዲያ ከኛ ምንትና ሌላውን ለምንድን ነው እራሳቸውን ወክለው እንጂ መናገር ያለባቸው፣ ለምን ሌላ ቦታ ላይ ይሄዳሉ? ምን አገባቸው? በመጀመሪያ ደረጃ አንድ ሰው ወይ ኃጢአት ነው ካሉ፣ ይህ በዚህ መሰረት በመቁጠሪያ ራስ መቀጥቀጥ ኃጢአት ነው ብለው አልተናገሩ። ማንም አባት ደግሞ በመቁጠሪያ ጠላት ዲያብሎስ ይወጣል አላሉ። አድክሙት ነው ያሉ። ለምሳሌ እስኪ አንድ ጥቅስ፣ ቅዱስ ሚካኤልና ዲያብሎስ በሰማይ ተዋጉ ይላል። ዲያብሎስ ወይም የተጣለው ባብ አልቻላቸውም ይላል። እሺ፣ በምንድን ነው የተዋጉት? ቅዱስ ሚካኤልና ሰራዊቱ ከዲያብሎስ ጋር ሲዋጉ በምንድን ነው የተዋጉት? እስኪ እዚያ ጋውን ይህ ነው ብሎ የሚገልጽ ነገር አለ በምን እንደተዋጉ? ምንም የሚታወቅ ነገር የለም አይደለም። ግን አባቶቻችን ሱባዬ ይዘው ግን በምን እንደተዋጉ ግልጽ ቢያደርጉልን እሺ፣ እኛ ያንን ይዘን በሱባኤ በዚህ በዚህ መሰረት ነው ብሎ ቢሉ። ለምሳሌ አሁን ኦርቶዶክስ የሆናችሁ ድርሳነ ሚካኤል ላይ የሂዳሩ ላይ አለ እግዚአብሔር በቅዱስ ሚካኤል ክንፍ ላይ የጻፈለት ስሞች። እሺ እና ያንን ጸልየን ዲያብሎስ ጠላትን ባሸንፍ አረ እንደዚህ አይሆንም ልንል ነው ወይስ እንዴት ነው የምናስበው? እስኪ ምን አይነት በቃ ምቀኝነት በቃ እንዲሁ እነዚህ አባቶች ያረጉትን ሁሉ እንደ ተቃወማችሁ ጠላታችን ዲያብሎስ ምን ነው በህዝቡ ላይ ዝሙተኛ ሲሆን የስንፈተ ወሲብ እየተባለ የውሸት በየጠንቋይ ቤቱ እየሄደ ማት ማት ሲወስድ ቪያግራ እየተባለ የስንፈተ ወሲብ መድኃኒት ሲውጥ ለምን ያንን አታስተምሩ? ስንቱ ህዝብ በመተት ሲታሰር ምን ነው ለዚያን አታስተምሩ? እንዴት መቁረብ እንዳለበት ለምን አታስተምሩ? እንዴት መጸለይ እንዳለበት ለምን አታስተምሩ? ሁሌ ነቀፋ ብቻ፣ ሁሌ መተቸት ብቻ። እንዲያው እድሜያችሁን ሙሉ የጨረሳችሁና እዚያው ቤተ ክርስቲያን ላይ ሆናችሁ ተቋራየታችሁ ቤተ የመጨረሻ ያደቀቃቸዋት እናንተ እንጂ እነዚህ አባቶችማ አይደሉም። እነዚህ አባቶችማ ንቁ ነው ያሉ፣ አድክሙት በመቁጠሪያ ግረፉት ነው ያሉ እንጂ በመቁጠሪያ አባሩት አላሉ። በመቁጠሪያ አባሩት ሰይጣን በመቁጠሪያ ይባረራል አላሉ። ስገዱ፣ ስትሰግዱ በመቁጠሪያ እየገረፋቸው አድክሙት፣ መመታት አይፈልግም፣ መሸነፍ አይፈልግም ነው ያሉ እንጂ ሌላ ምንም ያሉት ነገር የለም። እስኪ እውነት መቁጠሪያ የውሸት ነው ወይስ አይደል? የሚለውን ቤተሰቦች፣ እስኪን ቪዲዮ ተከታተሉና ከዛ እንመለሳለን። እስኪ ምን እንደሆነ ከዚህ ከዚህ ወንድማችን ጠላትን እንዲያብሎስን እንዴት እንዳሸነፈው ከዚህ እንማር። ልቦና ይስጠን። ለዚህ ደግሞ ክፉ ሀሳብ ለዲያብሎስ አብረን አጋዥ ሁን። መምህራኖች በየቤተ ክርስቲያኑ ቁጭ ብላችሁ ሁሌም የምትቃወሙ ልቦናችሁን ይመልስ። መዳን ያለም ኢየሱስ ክርስቶስ። በመቁጠሪያ ራስን መቀጥቀጥ ወይም በመቁጠሪያ ራስን መግረፍ በቀጥታ ቪዲዮ ከፍታችሁ ማየት ትችላላችሁ። መቁጠሪያ ብላችሁ ዩትዩብ ላይ ራስን መቀጥቀጥ ነው የሚሉት እነሱ። ስትቀጠቅጡ ተጠንቅቃችሁ ቀጥቅጡ፣ ራሳችሁን ነው የሚሉት በጣም በሚያሳዝን መልኩ ማለት ነው። ስትቀጠቅጡ ስስ ልብስ አድርጉ ይሏቸዋል። ስትቀጠቅጡ ነጠላ እንዳታደርጉ ይቀደድባቸዋል ይሏቸዋል፣ በጣም በሚያሳዝን መልኩ። በመቁጠሪያ ራስን መቀጥቀጥ ማለት ምን ማለት ነው? በመቁጠሪያ ራስን መቀጥቀጥ እንዴት ይታያል? ሁለት ነገሮችን ብቻ ነው የምናገረው። አንደኛ በመቁጠሪያ ራስን መቀጥቀጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ አይደለም ማለት የእህት አብያተ ክርስቲያናት አስተምህሮ ነው ማለት አይደለም። የቤተክርስቲያን አስተምህሮ አይደለም በአጠቃላይ ማለት ነው። አንድ ምዕመን በመስቀል ሊጠበቅ ይችላል፣ መስቀል ሊሳለም ይችላል። በመስቀል እንኳን ራሱን መቀጥቀጥ አይችልም። መስቀል አንስቶ ራሱን በራሱ መቀጥቀጥ አይችልም። መስቀል የካህኑ ነው፣ በካህኑ እጅ የምንባረክበት ስለሆነ ማለት ነው። አንገታችን ላይ የምናደርገውን መስቀል ማተብ እንኳን ካህኑ ነው ባርኮ የሚያስርልን የሚያደርግልን። በቤተ ክርስቲያን ስርዓት ማተብ የሚታሰረው በራሱ ማለት ነው። ስለዚህ አንድ ምዕመን በመስቀልም ቢሆን እንኳን ራሱን አይባርክም። ስለዚህ በመቁጠሪያ ራስን መቀጥቀጥ፣ ራስን መባረክ የቤተ ክርስቲያን ስርዓት አይደለም። አንድ ካህን በመቁጠሪያ ሊባርከን አይችልም። ራሱ ካህኑ እንኳን እንኳን እኛ ማለት ነው። ሁለተኛ ሰይጣን በመቁጠሪያ አይወጣም። ሰይጣን የሚወጣ በመቁጠሪያ አይደለም። በመስቀል ሊወጣ ይችላል። በግላችን ደግሞ በጾም በጸሎት በንስሐ ሴጣንን ማስወጣት እንችላለን። በመስቀል ሴጣን ይወጣል፣ የታወቀ ነው። ለምሳሌ መጽሐፍ በማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ይህ አይነት ግን ከጸሎትና ከጾም በቀር አይወጣም ይላል። ይህ አብራዶ ጋኔም ከጾምና ከጸሎት በስተቀር አይወጣም ይላል። በመጾም በመጸለይ፣ በመስቀል በመባረክ፣ ንሳ በመግባት በመጠመቅ ወደ ካህናት አባቱ ለነዛ ሂደት ማደግ ምክንያት የሚሆኑ ነገሮችም ደግሞ አሉት። ይህ ሁለተኛው መጽሐፍ ላይ በስፋት ተቀምጧል። ስማ አቤት። ተቋረጠ አብረ ናል ዘመን ስንት ዓመት ነው? ላላይ ካለ አብሬን የተወለድኩት አብሬን የተወለድኩት። ለምን ተወለድ ለምን ተወለድ? ላጠፋው ነው ላጠፋው። ከዘር ውስጥ እኮ ያለው አንድ እሱ ብቻ ነው። እንህ ምን አይነት ጥያቄ ነው? እንዴት ትወለዳለህ በዚህ በሀያ አንደኛው ክፍለ ዘመን? እንደውም ይመቸኛል በጣም ይመቸኛል እንደውም እንደ ከዘር ውስጥ አንድ ያለው እሱ ነው። ሁሉም በቁጥጥር ስር ነው ያለው። ከዘር ውስጥ አንድ ሰው አንድ ሰው ያለው እሱ ነው። ከልጅነቱ ጀምሮ አስቸገረኝ። በቃ ያልሰበሰብኩት ነገር የለም፣ ያልሰበሰብኩት ነገር የለም፣ ግን አልተሳካልኝ። ላው ላይ ሆነ ነው የምሰበስበው። እሱ በሚያየው አይን ነው የምታየው ወይስ አንተ በምታየው አይን? በራሴ በራሴ በራሴ። ምንም ነገር እንዳይሳካለት ምንም፣ በሄደበት ቦታ ሁሉ አሬ ነካ እንጨት እንዲሆን ነው የማደርገው። የምታረገው አዎ። ለምን በቃ እንደዚህ ነው የማደርገው መተቶች አሉ ጠንካራ ጠንካራ የማይፈቱ መተቶች አሉ የማይፈቱ አለ እንደ በክርስቶስ ዘመን በኃይለኛው ተብሎ የተላከው ሞተ እሱም ታዲያ ሞተ እኮ መታችሁ እኮ ሞተ ቀድሞ ቢሙታ ቦታ ነበረው ሰባት መቶ ካሪ ሜትር ስጠኝ ተባለ በነጻ እንኩ ሰዱ ብሎ ሰጠ እራሱ ይሄ እሱ አዎ ሌላ የተረፈው ነበረ። ይህንንም ጨምርልን አሉት። አልሰጥም አለ። ቤቱን ሊለጥፍ ያቦካው ጭቃ ላይ ተጸዳድተን በቃ አሰራንበት ቤቱ ላይ። አዎ ቤቱን ሰራ። ቤቱን አርባ አምስት ብር ነው ሁለት ክፍል ቤት ያከራየው አስራ ሶስት ዓመቱ ቤቱ ላይ ቶታ ያቅም። ለምን እንዴ እኛ እንወስደዋለን። ጭቃው ላይ ምን አረጋችሁ? ተጸዳደንበት። ለምን እንዴ ለምን ያንን መውሰድ እንፈልጋለን። አይበቃም ነበር ለምን? ይበቃናል እንደ ቄስ ሰብስበን ሽማግሌ እጠራን አስጠየቅነው። ስጠናል ከፈለጉ ሙሉን ይውሰዱት። በቃ ነው ያልፈልግም አለ። እኛ የምንፈልገው ግማሹን ቆርሶ ይስጠናል። እምቢ አለ፣ አምቢ አለ። መጨረሻ ላይ እናንተ ሌቦዎች ናችሁ፣ ካሁን በኋላ ግቤ እንዳትደርሱ ብሎ ሽማግሌዎቹን ቄሶቹንም አባረረ። ቄስ እንደዚህ አይፈርድም ብሎ። ታዲያ ምን እናርገው? እና ምን መጸዳዳቱ ምን አስ ለምን አስፈለገ? አሃ እንደዚህ ይሁን ነው፣ እንደዚህ ይሁን። እንደምን ይሁን? እንደ መጸዳጃው እንደዚህ ግም ይሁን ነው ገባችሁ? ገባችሁ? አሁን ግማሹን ቆርጠን ወስደናል። አላጥሩ አፍርሰን ወስደናል። አሁን እሱ እዛ ቤት አይደርስም። ሰዎቹ ናቸው ቤት 145 ብር የሚሰጡት ሁለት ክፍል ቤት። እሺ፣ የት አገር ነው? እዚህ አዲስ አበባ። እሺ፣ ቆይኔ ብለው በመጸዳጃ እናንተ የምትገቡ ከሆነ ምን ዋጋ አለው? አይደለም፣ እኛ ኮ ልጁ እንደዚህ ግም ይሁን ነው ሰው እንዳይቀርበው እንዲጠላው። በቃ አሪሁን ነው አሪሁን፣ አሪሁን ነው አሪሁን። በቃ እናደርጋችሁት። አዎ እንዴ በሄደበት ቦታ የሚሰማው የለም። ለስራው ታማኝ ነው፣ ይሰራል፣ ይደክማል፣ ይለፋል። የት ነው የሚሰራ? ጠቅላይ ቤተ ክህነት የሚሰራው? አዎ፣ ደብር እያለ ነው ያሰራንበት። ደብር ላይ እያለ ነው አዎ። ስንት ገባችሁ? እሺ። አረ ብዙ ነበር፣ በጣም ብዙ ነን። አሁን ስንት ነው ያለው? ከጠቋርጋ ከጠቋርጋው ነው የተወሰንን። ስንት ናችሁ? አንድ አስር ነን የቀረነው። ዱላው በዛ አቁሞ ያሳድረናል ሙሉ ሌሊት ሙሉ ይቀጠቅ ተመልከት ጉድ ተመልከት ተመልከት ስምንተኛው ነው አልበቃ ብሎ ምን ተሰርቶ እንደምንገረፍ ግፍ እኮ ነው የምትሰሩት እኮ ግፍ እኮ ነው ግፍ ነው ግፍ ነው ግፍ ነው ግፍ ነው ግፍ ነው በጣም ግፍ ነው በእናንተ ነው በልጁ ነው ግፉ አረ በእናንተ ስራ ግፍ ነው ተው ገራቸው ግፍ ነው። አትማሩ፣ እዚህ ቦታ አትምጡ። እባካችሁ ይቅርባችሁ፣ ተኙ። ዛሬ ሁ ነው ሰው በመተኛው በመ እንዴ፣ አሁን እኮ ስንቱ ደክሞ፣ ታሪኮ ትላንከ ትላንት ወደ ሲሰራ ነው የዋለው እንደገና አሁን እዚህ በጠዋት ምን ይሰራል? ምን ሆን ዛሬ አረፍ እስከ ሶስት እስከ አራት ሰዓት ተኝተው ቁርሳቸውን በልተው መዝናኛ ቀን ነው ዛሬ። ጭፈራ አለ፣ ፊልም አለ፣ ስንት ነገር አለ።